ደስ ያላችሁ ሰላም፣ የተከበራችሁ፣ የተወደዳችሁ የቻናል ቤተሰቦች ሰላም ለእናንተ። ይኸው እንደምን አላችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ያው እንግዲህ ተመልካቾች በጣም ጠፋው እንደጠፋው ራሴ ታውቀውኛል። ያው እንግዲህ ተመልካቾች የጠፋውበት ምክንያት ያው አራስ ነኝ። ከአራስነትም በስተጀርባ እንግዲህ የወንድል ክርስትና ቶሎ ነው እና እንግዲህ በጣም ስለበዛብኝ ነው ቪዲዮ በቃ ዛሬ ይሰራለሁ ስል እንግዲህ ይመጣብኛል፣ እና ያው አንድ ወር ብቻ ቀን ስላለ በዛ ወር ውስጥ ነው ሰው መጠየቅ የሚቻለው እና ለዛ ስለሆነብኝ ነው እንግዲህ ተመልካቾች የጠፋሁባችሁ። እንግዲህ ከክርስትና በኋላ እንገናኛለን። እውነት ለመናገር ይሄ እንግዲህ ክርስትና ለካ እንደዚህ ነው እንዴ? ቶሎ ነው እንዴ የሚደርሱ፣ እኔ አራስነትን ሳጨርስ ቶሎ ነው ክርስትና የሚደርስባችሁ እና እኔ ራሱ በቃ ግርም አለኝ። እንዴ ለካ አላግጫለሁ፣ በሁለቱ ልጆች ያላግጫለሁ አልኩኝ። ከተረሳ በኋላ በቃ ጠያቂ ካጣዋል። ከነገና ክርስትናው ሊዳረስ ሲል ምናምን ጥንስስ ምናምን ስንጠነንስስ ይመጣሉ። ሰውና እንዴ እነዚህ ሰዎች ግን እኮ እኔ በሆዴ ለምን አልጠየቁኝም ብዬ እኮ አማቸው ነበረ። እነዛን ሰዎች ክርስትና ሲዳረስ የሚጠይቁ ሰዎች ነበሩ በሴቶቹ ጊዜ። እና አሁን ደሞ ወንድ ላይ ስላለ ወንድ ላይ ስለሆነ ቶሎ ቶሎ ነው ጠያቂ እና ያው 10 ቀን ምናምን ነው የቀረኝ። እንግዲህ ተመልካቾች ክርስትና ሊደርስ ሰው ለዛ ነው የጠፋውባቸው አለው። እና ዛሬ ደሞ የማሳያችሁ ቪዲዮ ምንድን ነው? የመጀመሪያ ልጅን ስወልድ ከዘጠኝ ቀን በኋላ ያለው እና ደግሞ እንደገና ሁለተኛ ልጅ እና አሁን ያለውን ነገር እስቲ ቪዲዮን ተጋበዙልኝ። ሆነን ለመናገር ማለት ማንኛው በቃ ሳያቸው ልጆችን ምናምን ይሄ የቅቤ ፕሮግራሙ፣ የውጭ ፕሮግራሙ፣ የገንፎ ፕሮግራሙ እና ደስ ስላለኝ እስቲ ለተመልካቾች ለምን አላሳያቸውም? ማለት ስላለኝ ቪዲዮ ስላለ የመጀመሪያ ልጅና የሁለተኛ ልጅ ሲመጣ ሦስተኛ ልጅ ሲመጣ እንዴት ነው በነገራችን ላይ የቪዲዮ ልዩነት ሊኖሩ ይችላል። የገጠር የከተማ የሚባል ነገር ስላለ ምቾት ከእናት ቤት ከራሴ ቤት ከክራይ ቤት ኦማይ ጋድ ከእናት ከክራይ ከራስ ቤት እና ያ የሚለውን ነገር እስቲ ማንኛው አራስነት እንደተመቸኝ በዚሁ አጋጣሚ ኮመንት እንድታደረጉልኝ ከዚህ ቪዲዮ ጀርባ እለቅላቸዋለሁ። መጀመሪያ የመጀመሪያ ልጅ ቪዲዮ ከዛ በኋላ የሁለተኛው ልጅ ከዛ በኋላ የሶስተኛው ልጅ። የሁለት ልጅ ነው ሞዶን አስፈልገኝ ነበር። እና በቃ በሰፊው እንገናኛለን። ተመልካቾች አለው ደህና ነኝ። እንኳን ማሪያም ማረች ስላላችሁኝ አመሰግናለሁ። ማርያም ታኖራችሁ። በቅርቡ እንግዲህ በተለያየ ቪዲዮ እንገናኛለን። እንጻፍ ድረስ ግን ወጣችኋለሁ። ደስ ያላችሁ የመጀመሪያ ልጅ የዘጠኝ ቀኔ ፕሮግራም ነው። እናቴ ቤት ሆኜ የመጀመሪያ

ዘፍዘፈሽ ወደዚህ አድርተሽ ትሞላለች። ገና ነኝ። ኧረ ጭንቅላቷን እንደኔ እንዳይንጋደድ ማርያም። የኔ እኮ ገዳዳ ነው። ለፍቼ ለፍቼ እንዲህ አታሹ። አንተንማ ራሴ፣ እባክሽ ራሴ ገዳዳ ነው። ማርያምን የሚያተንጋደድ እኔ እኮ ትልቅ ማለ ለምራሴ፣ ትልቅ ሳይሆን ገዳዳ ነው። እዚህ ጋር እና እዚህ ጋር ልክ እኮ አይደለም። ይሄ ጋር ብጥ ያለ ነው ፎቶ ደጅጫነአ መግቢያውስ፣ የደጅ መግቢያው እኛንም አቆይቶ እናንተንም አቆይቶ አሳድጎልን። አሜን፣ መቅመስ ያብቃን። አሜን፣ ከኮሮና ቫይረስ ይሰውራችሁ። አሜን፣ ይሰውራል። ማ ካሜራ ማግኘት ሀገር ነው የሚመርቀው። በቃ ይብቀው አይበቃም። የሁለተኛ ልጅ የቤተሰቦች የቪዲዮን ጥራት ምናምን ይኔ፣ ገጠር በቃ አስጠላኝ። የምሬን ነው የምላችሁ፣ ቪዲዮን ሳይ ማለት ነውና፣ በቃ ጫጫታው፣ ወካታው፣ ምናምን፣ የገንፎ፣ የዳቦ የዛ ሰዓት ደግሞ የደጅ መውጫ የቀን ሆነን ለመናገር ወደ አራት ነው ሶስት ዳቦ ነው ይመጣልኝና ያንን ሲሸነሽን ወንድም ገና ከበር እናቴን ሳያት አለቀስኩኝ። ለምን እናቴ ምጤ እንደመጣ ሳልነግራት ወልቼ ነው። ከወሎርኩ በኋላ ነው እናቴ የሰማችው እና ቤት ነው የተቀበለችን። ሰዓት ግን ከፋኝ ምን ነው ምናምን ስትለኝ ነው። እንኳን ደስ ያላችሁ?

ለቢዲስ ይህንን ይመስላል።